የህዝብ ተወካዮች ምክር ቤት የቡሌሆራ ዩኒቨርስቲ ፕሬዝዳንት ዶክተር ጫላ ዋታን ያለመከሰስ መብት አነሳም፣ በፖሊስ ቁጥጥር ስር ውለዋል። በፖሊስ ከመያዛቸው ቀደም ብሎ ከፓርላማ ሲወጡ ምን ገጠማቸው? በዝርዝር እንመለከተዋለን። በዚሁ በዛሬው የፓርላማ ውሎ የከፍተኛ ፍርድ ቤት ፕሬዝዳንትና ምክትል ሹመት ተካሂዷል። በዚህም ላይ ጥቂት የምንለዋለ ከፍተኛ ባለሥልጣናትን ለመግደል አሲረዋል ያላቸውን ምሁራንና የመገናኛ ብዙሃን ባለቤቶች መያዙን መንግሥት አስታወቀም። በወንጀል እንቅስቃሴ ውስጥ አሉበት ያላቸውን ፕሮፌሰሮችና ዶክተሮች ስም ዝርዝር ይፋ አድርጓል። ወደ ኋላም እንመለስበታለን። አሁን ወደ ዝርዝሩ የሕዝብ ተወካዮች ምክር ቤት የቡሌ ሆራ ዩኒቨርሲቲ ፕሬዚዳንት ዶክተር ጫላ ዋታን ያለመከሰስ መብት አነሳ። በፖሊስ ቁጥጥር ስር ውለዋል። የምክር ቤት አባሉ ያለመከሰስ መብታቸው የተነሳው ፍትሕ ሚኒስቴር በሙስና ወንጀል ጠርጥሬያቸዋለሁ ብሎ ለምክር ቤቱ ባቀረበው ጥያቄ መሰረት ነው። አባሉ የመንግሥት ግዢ ሕግ ከሚፈቅደው ውጪ በግላቸው ለመሠረቱት ቢኤችዩ ኮንስልተንስ የተባለ የንግድ ድርጅት በግንባታ አማካሪነት በመቅጠር በቀጥታ ግዢ በመፈጸም በመንግሥት ላይ ከፍተኛ ጉዳት አድርሰዋል ተብሏል። በተደረገባቸው ምርመራም ከ23 ሚሊዮን ብር በላይ ከዩኒቨርሲቲው አካውንት ወደ ድርጅቱ ያለአግባብ ገቢ መደረጉ የተገለጸ ሲሆን፣ 195 ሚሊዮን ብር በላይ ገንዘብ ያለአግባብ ግዢ እንዲፈጸም ማድረጋቸው ተረጋግጧል። በተጨማሪም በ116 ሚሊዮን ብር በግል ተቋራጭ ስም 14 ተሽከርካሪዎችና ማሽነሪዎች ግዢ እንዲፈጸም ማድረጋቸውም ተመልክቷል። በዩኒቨርሲቲው ገንዘብ የተገዙ ተሽከርካሪዎችና ማሽነሪዎች ባለቤትነታቸው በግል ድርጅት ሆነው መገኘቱም ተመላክቷል። ዶክተር ጫላም እስከ ቀኑ 7 ሰዓት ገደማ ድረስ በፖሊስ ቁጥጥር ስር አለመዋላቸውን በስፍራው የነበረው የኢትዮጵያ ኢንሳይደር ዘጋቢ ተመልክቷል። አምስት ሰዓት ገደማ የተጠናቀቀውን የዛሬውን የፓርላማ ስብሰባ ተከትሎ ዶክተር ጫላም ከተወካዮች ምክር ቤት ቅጽር ግቢ ለመውጣት በሚዘጋጁበት ወቅት በቀረበላቸው ጥሪ ለተጨማሪ ውይይት ወደ አዳራሽ ተመልሰዋል። የተጨማሪ ውይይቱን ጥሪ ያቀረቡላቸው ያለመከሰስ መብታቸውን በተመለከተ ዛሬ ለፓርላማ ውሳኔ ሀሳብ ያቀረቡት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አባላት ነበሩ። አንድ ሰዓት ተኩል ገደማ በፈጀው በዚህ የውይይት ጊዜ ሲቪል የለበሱ የፖሊስ አባላት በፓርላማው ቅጥር ግቢ ውጪ ቆመው ዶክተር ጫላ ወጥተው እንደሆነ ሌሎች የምክር ቤት አባላትን ሲጠይቁ ተስተውሏል። ዶክተር ጫላም ከፓርላማ ቋሚ ኮሚቴ አባላት ጋር ያደረጉትን ውይይት ካጠናቀቁ በኋላም ከተወካዮች ምክር ቤት ቅጥር ግቢ በወጡበት ወቅት የፖሊስ አባላቱ በስፍራው አልነበሩም። የቀድሞ የቡሌሆራ ዩኒቨርሲቲ ፕሬዚዳንት ያለመከሰስ መብታቸው መነሳቱን በተመለከተ ከኢትዮጵያ ኢንሳይደር ለቀረበላቸው ጥያቄ ምንም ባልል እመርጣለሁ፣ ይቅርብኝ፣ ሀገሬን ለ25 ዓመታት አገልግያለሁ፣ ሌትት ቢ የሚል ምላሽ ሰጥተዋል። ዶክተር ጫላም ይህንን አጭር ቃላቸውን ከሰጡ በኋላም በሌላ የፓርላማ አባል መኪና ውስጥ በመግባት አካባቢውን ለቀው ሄደዋል። በዚሁ ወቅት በመንገድ ላይ በጸጥታ ኃይሎች ሊያዙ እንደሚችሉ ስጋታቸውን በመግለጽ እንደፈሩት አልቀረም። ከፓርላማው መውጣታቸውን ተከትሎ በፖሊስ ቁጥጥር ስር መዋላቸው ተሰምቷል። ምክር ቤቱ በዛሬው ስብሰባም በፍቃዳቸው ስራ የለቀቁ የከፍተኛ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት የሚተኩ ሁለት እጩዎችን ተቀብሎ ሹመታቸውን አጽድቋል። በፌዴራል ከፍተኛ ፍርድ ቤት በምክትል ፕሬዝዳንትነት ሲያገለግሉ የነበሩት ሌሊሴ ደሳለኝ የከፍተኛ ፍርድ ቤት ፕሬዝዳንት እንዲሆኑ በአብላጫ ድምፅ ጸድቋል። በምክትል ፕሬዝዳንትነት ደግሞ በሶማሌ ክልል ጠቅላይ ፍርድ ቤት በተለያየ የኃላፊነት ቦታ ያገለገሉት ዛሃራ ኡመር ተሹመዋል። የፌዴራል ከፍተኛ ፍርድ ቤት ፕሬዝዳንት የነበሩት አቶ ብርሃነ መስቀል ዋጋሪ፣ እንዲሁም ምክትል ፕሬዝዳንት ወይዘሮ ተናኘ ጥላሁን በፈቃዳቸው የሥራ መልቀቂያ አስገብተዋል መባሉን ተከትሎ ነው። ሁለቱ ተተኪዎች ለምክር ቤቱ የቀረቡት አዲሷ ተሿሚ ለሊሴ ደሳለኝ በኦሮሚያ ክልልና በፌዴራል ፍርድ ቤቶች ውስጥ ለሁለት አስርት ዓመታት ማገልገላቸው ተገልጧል። ከፍተኛ ባለሥልጣናትን ለመግደል አሲረዋል ያላቸውን ግለሰቦች መያዙን መንግሥት አስታወቀም። ከተያዙት መካከልም ምሁራን፣ የመገናኛ ብዙሃን ባለቤቶችና አክቲቪስቶች እንደሚገኙበት አመልክቷል። ዶክተር ወንደሰን አሰፋም፣ ረዳት ፕሮፌሰር ሲሳይ አውግቸው፣ ፕሮፌሰር ማዕረጉ ቢያብይን፣ ዶክተር መሠረት ወርቁ፣ ተስፋዬ ወልደ ማርያም፣ ተስፋዬ የኋላሸት፣ ፋሲል ሰለሞን፣ ልመንህ ከተማና መንበረ የተባሉ ግለሰቦች መያዛቸውን ይፋ አድርጓል። ያም ሆኖ ስም ዝርዝራቸውን ከመግለጽ ውጪ ስለ ማንነታቸውም ሆነ ስለ ስራቸው በዝርዝር የተባለ የለም። ያም ሆኖ በአዲስ አበባም በባህር ዳር፣ በአዳማና በድሬዷ ከፍተኛ የመንግሥት አመራሮችን ኢላማ ያደረገ ጥቃቶች በመፈጸም ሀገራዊ ሁከትና ብጥብጥ ለማስነሳት ሲንቀሳቀሱ ነበሩ ብሏል መንግሥት በዚሁ መግለጫው። ፊንላንድ 31ኛው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሆና ተመዘገበች። ሩሲያም ቁጣ አሰምታለች፣ ያጻፋ እርምጃ ወስዳለሁ እያለች ነው ባለፈው ዓመት ሩሲያም ዩክሬንን ከወረረች በኋላም በአውሮፓ ያለው የጸጥታ ሁኔታ ሲቀየር ወታደራዊ ጉዳይን በተመለከተ ለአስርት ዓመታት ያለውንና በታቅቦ የቆዩት ፊንላንድና ስዊድን ሐሳባቸውን እንዲቀይሩ አድርጓል። ከጥቂት ዓመታት በፊት ፊንላንድ የኔቶ አባል ትሆናለች ብለን አናስብም ነበር። አሁን የጦር ቃል ኪዳኑ ሙሉ አባል ናት። ይሄ ታሪካዊ ነው ብለዋል የኔቶ ዋና ጸሐፊ ጄምስ ስቶልተንበርግ። ቢቢሲ እንደዘገበው በአሜሪካ ታሪክ በወንጀል የተከሰሱ የመጀመሪያው ፕሬዝዳንት የሆኑት ዶናልድ ትራምፕ ዛሬ ኒውዮርክ ፍርድ ቤት ይቀርባሉ። የኒውዮርክ ከንቲባና የጸጥታ አካላት ምናልባትም በማንሃታን ሊፈጠር የሚችለውን አመፅ ለመከላከል ሰፊ የጸጥታ ጥበቃም ለማካሄድ አቅደዋል። ትራምፕ ለፕሬዝዳንትነት በተወዳደሩበት ዋዜማ ከወሲብ ተዋናይት ስቶርሚ ዳንኤልስ ጋር በሚስጥር ወይም ደግሞ ሚስጥር አታውጭብኝ በሚል ከፈሉት በተባለው ገንዘብና ገንዘቡን ለማወራረድ ያቀረቡት ምክንያት ለዚህ የወንጀል ክስ ዳርጓቸዋል ይባላል። ጉዳያቸውን ሲመለከት የነበረው ገለልተኛ የፍርድ ቤት ሸንጎ ወይም ደግሞ ግራንድ ጁሪ ሰውየው በወንጀል እንዲከሰሱ ድምፅ ከሰጠ በኋላ ነው ትራምፕ እጅ ለመስጠት ወደ ኒውዮርክ ያመሩት። ለወሲብ ተዋናይት ገንዘብ መክፈላቸው በራሱ ወንጀል ባይሆንም ገንዘቡ ለሕግ አገልግሎት ነው የዋለው ብለው መዋሸታቸው ከተረጋገጠ ግን ወንጀል ሆኖ ሊያሳስራቸው ይችላል ተብሏል። የ76 ዓመቱ ዶናልድ ትራምፕ በቀጣዩ የአሜሪካ ፕሬዝዳንታዊ ምርጫም በድጋሜ ለመወዳደር ፖለቲካዊ እንቅስቃሴ እያካሄዱ መሆናቸው ይታወቃል።